ቆንጅና ወይም ውበት ሁልጊዜ በጣም ብዙ ውስብስብ የሆኑ ነገሮችን በማድረግ ብዙ ወጪዎችን በማውጣት ወይም ብዙ ጊዜ በማባከን የሚመጣ ይመስለናል። ነገር ግን ይሄ ሁሌ አስፈላጊ አይደለም። በየቀኑ አንዳንድ ትናንሽና ጠቃሚ ልምዶችን ማዳበር ትላልቅና ውስብስብ የሆኑ ነገሮችን ከማድረግ ይበልጥ ትልቅ ለውጥ ያመጣሉ። ስለዚህ በዛሬ ቪዲዮ ውብና ቆንጆ ለመሆን ማዳበር ያሉብንን ትናንሽ የቀን በቀን ልማዶችን ነግራችኋለሁ። አንደኛ፣ ከመኝታ በፊት ከንፈርን በደንብ ማለስለስ። ለስላሳና ፒንክ የሆነ ከንፈር ሁል ጊዜ የተለየ አይነት ውብ የሆነ መልክን ይሰጠናል። እንደዚህ አይነት ከንፈር እንዲኖረን ማድረግ የምንችለው ደግሞ ማለስለሻ በመቀባት ነው። በተለይም ማታ ከመተኛታችን በፊት ስንቀባ ሙሉ ሌሊቱን እያለሰለሰው ስለሚያደርግ ጠዋት ላይ ከንፈራችን አሪፍ ይሆናል። ስለዚህ ማታ ከመተኛታችን በፊት ቫዝሊን ወይም ሌላ ተፈጥሯዊ ቅባትን ተቀብተን ማደር አለብን። ሁለተኛ፣ ከትከሻችን ቀና ማለት የተስተካከለ ፖስቸር ሲኖረን በራስ መተማመን ያለን እንድንመስልና ለሚመለከተንም ሳቢ እንድንሆን ያደርገናል። ስለዚህ ስንቀመጥም ሆነ ስንራመድ ትከሻችን ወደኋላ፣ ደረታችን ወደፊት፣ እንዲሁም አገጫችን ወደ ላይ ከፍ ማድረግ አለብን። ሶስተኛ፣ ቅንድባችን ማስተካከል። ቅንድባችን በትክክለኛ መንገድ ስናስተካክለውና ቅርጽ ስናስይዘው ሙሉ ፊታችን የመቀየር ኃይል አለው። በጣም በቀላሉ በሳምንት ወይም በሁለት ሳምንት አንዴ ብንቀነበበው እና በቀን አንዴ ደግሞ ኩል ተጠቅመን በስሱ ብናደምቀው ፊታችን ላይ ትልቅ ለውጥ በማምጣት ቆንጆ እንድንሆን ያደርገናል። አራተኛ ጠዋት እንደተነሳን አንድ ወይም ሁለት ብርጭቆ ውሃ መጠጣት። ቀንን በውሃ መጀመር ትልቅ ጥቅም አለው። ከሰውነታችን ውስጥ አላስፈላጊ የሆኑ ነገሮችን ያወጣልናል። እብጠትን ይቀንሳል። ሃይድሬትድ እንድንሆን ይረዳል፣ እንዲሁም ተፈጥሯዊ የሆነ ግሎ ይሰጠናል። ስለዚህ ጠዋት እንደተነሳን ሁለት ብርጭቆ ውሃ መጠጣት ከዛም፣ ቀኑን ሙሉ እስክንተኛ ድረስ ደግሞ ተጨማሪ ስድስት ብርጭቆ ውሃ መጠጣት አለብን። አምስተኛ እጅን በደንብ ማለስለሻ መቀባት። እጃችን በብዛት ችላ የምንለው የሰውነታችን ክፍል ነው። ብዙ ነገር ስለምንነካበትና ስራ ስለምንሰራበት በቀላሉ ለድርቀት ይጋለጣል። እጅን ሞይስቸራይዝ ማድረግ ብዙ ልፋትን የሚጠይቅ ነገር አይደለም። እንደውም በቀላሉ ልናዳብረው የምንችለው ልምድ በመሆኑ ውሃ በነካን ቁጥር አሊያም ስራ ከሰራን በኋላ ወዲያውኑ ሎሽን ወይም ሌላ አይነት ማለስለሻ መቀባት አለብን።